ሰላም ሰላም፣ እንዴት ናቸው ውድ ተመልካቾቻችን? አሁን እንደምታዩት የጠጠር ሙሌት ላይ ደርሰዋል ማለት ነው። እንደምታዩት ጠጠር ሙሌት ነው። ይሄን ምንድን ነው ትናንት በጥቅጣቃ ላይ አሳይቻችኋለሁ። ዛሬ ደግሞ እንደዚሁ ይሄን መስማት በውሃ ልክ እስከዚህ ድረስ እንትን ማሙላት አለብን። እስከዚህ ድረስ ማገሩ እንደሚታያችሁ እስከዛ ድረስ፣ አሁን አልተስተካከለም ማለት ነው። ያው ድንጋዩ ማለት የተከሰከሰው ድንጋይ ይህ ሁሉ እንደምታውቁት በእጅ ነው የተከሰከሰው። አሁን እየገባ ነው ማለት ነው። እንደምታውቁት ይህ ሻወር ቤት ነው፣ ገና እያረጉ ነው። እንደምትባት ይህቺ ሻወር ቤት ነው። እያንዳንዱ ክላስ ጢጠር ገብቶበታል ማለት ነው። ጎንም እየሰሩ ነው ማለት ነው አርባ ሰው ማለት አልጨረሱም። በጎን እየሰሩ ነው። በጎን ነው ይሹ እየሰሩ ነው። እያንዳንዳቸው ሁሉም በመስራት ላይ ይገኛሉ። በጣም ጀግና ናቸው እና ማሬት ናቸው። ስራቸው በጣም ድንቅ ነው። ይደነቅና ሊበረታታ ይገባዋል። እናንተ ያው በኮሜንት በእርቱ ጠንክሯ ይዟቸው ስራ አሪፍ ነው፣ በማለት እንደምታበረታቷቸው እርግጠኛ ነኝ ማለት ነው። እና ደግሞ ቶሆኑ እያያችሁልን ማለት ነው። እየታየ አይደለም በደንብ እያያችሁ መሆን አለብ እንደምታውቁት ስምንቶ እንዴት እንደሚዘረግ አሸዋ ጋ ማለት እንትኑን አሳየን እስኪ፣ ላላችሁ ሆ አሸዋ ከስምንቶ ጋ

ሰላማችሁ ይብዛ፣ ይዟችሁ አትጥፉ፣ ጠንክሩ፣ በርቱ በሏቸው ማለት ነውና፣ ሰላም ከእናንተ ጋር ይሆን። መልካም ቆየት።